የኤሌክትሪክ ኃይል ለአንድ ሀገር ኢኮኖሚ እድገት በዋናነት ከሚጠቀሱ ጉዳዮች ውስጥ ነው። የግድቡ መጠናቀቅ አሁን ኤሌክትሪክ እያገኘ ያለውን የህዝብ ቁጥር በእጥፍ ያሳድገዋል። የህዳሴ ግድቡ ኢትዮጵያ በየዓመቱ አንድ ቢሊየን ብር ተጨማሪ ገቢ እንድታገኝ ያስችላታል። ከታላቁ የህዳሴ ግድብ የሚገኘው የኃይል አቅርቦት በሀገር ውስጥ ለበርካታ ኢንዱስትሪዎች ጥቅም ላይ ሲውል የኢኮኖሚ ጥንካሬን ይሰጣል ሲሉ የህዳሴ ግድብ የድርድር ቴክኒክ ኮሚቴ አባል ዶክተር በለጠ ብርሃኑ ተናግረዋል። የህዳሴ ግድብን ስንመለከት ከፍተኛ የሆነ የኃይል አቅርቦት ለአገር ውስጥ ሳይሆን ከሀገር ውጭ ላሉ የሚያቀርብ ትልቅ ታላቅ ፕሮጀክትም ነው። 15700 ጌጋዋት ሀወር ኢነርጂ በየአመቱ እንትማማኝ ማምረት የሚችል ነው። ይሄ ኢነርጂ ደግሞ ማለት ይሄን አይነት ኃይል ያገኘን ማለት በርካታ ልማቶችን፣ ኢንዱስትሪዎችን መሸፈን የሚችል ብዙ አግሮ ኢንዱስትሪና ሌሎች ተዛማጅነት ያላቸው ኢንዱስትሪዎች በኃይል ፍላጎት ምክንያት ነው የሚሰማሩትና የሀመን መምጣቱ ኢኮኖሚካሊ ስትሬንግዝ ይፈጥራል። ከህዳሴ ግድብ በሚገኘው የኃይል ሽያጭ የሚገኘው የኢኮኖሚ ተጠቃሚነት ከጎረቤት ሀገራት ጋር ያለውን ትስስር እንዲጨምር ያደርገዋል ያሉት ዶክተር በለጠ ብርሃኑ ለዚህም ያግዝ ዘንድ ከዓለም ባንክ ጋር በመሆን ጥናት እየተጠና ነው ብለዋል። ጎረቤት ሀገሮቻችን አብዛኛዎቹ የኃይል ጥረት ያለባቸው አገሮች ከመሆናቸው የተነሳ ከፍተኛ ኢኮኖሚያዊ ጥቅቅም እና ትስስር ይፈጥራል። ይሄ የኢኮኖሚያዊ ትስስር ደግሞ የሰላም፣ የፖለቲካም፣ የሌሎችንም ህብረት እና አንድነትን ይፈጥራል ማለት ነው። አሁን ባለን ደረጃ እንኳን ሀይል ለሱዳን እንሰጣለን፣ ለኬንያ እንሰጣለን፣ ለጅቡቲ እንሰጣለን። አሁን በቅርቡ ደግሞ ከደቡብ ሱዳን ጋር ሀሳቦችና ውይይቶች እየተደረጉ ነው። ሌሎችም ሀገሮች ራቅ ብለው እንኳን ያሉ ሳይቀሩ እነ ኡጋንዳ፣ እነ ታንዛኒያ ሀይል እንዴት በኮኔክሽን መፍጠር ይቻላል የሚለው ነገር እያስጠኑ ይሄ በጣም ጠንካራ የሆነ ትስስር ከጎረቤት ሀገሮች ጋር ይፈጥርልናል። ለዚህም ነው ከዓለም ባንክ ጋር በተገናኘ የዚህ የኢስተር ናይል ፓወር ፑል የሚባል ትልቅ ጥናት እየተጠና ያለ ነው። ታላቁ የህዳሴ ግድብ ሲሰራ ለኃይል አቅርቦት ይሁን እንጂ አሁን ላይ ለቱሪዝም ማዕከልነትና ለአሳ ሀብት ልማት ያለው አበርክቶ ትልቅ ነው ሲሉ የህዳሴ ግድብ ተደራዳሪው ዶክተር በለጠ ብርሃኑ ይገልጻሉ። ይሄ ያው አካል ትልቅ የቱሪዝም ይሆናል። በመካከሉ እንግዲህ በአሁን ባለን ጥናቶች ከአምስት ሄክታር በላይ ስፋት ያላቸው ወደ 78 ደሴቶች ይፈጠራሉ። እነዚህ ደሴቶች ብዙ ጊዜ ለሪክሬሽናል ሲስተም፣ ለመዝናኛነት፣ አንዳንድ አልፎም ለመስኖ አጠቃቀምም የሚውሉበት እድል አላቸው። ይሄ ኢኮኖሚካል እምርታ ይፈጥራል ማለት ነው። ሌላው የውሃ አካላት ባሉበት ቦታ ላይ ትልቅ ልማት የሚሆነው የአሳ ልማት ነው። የአሳ ልማቱ በጣም በስፋት መሄድ የሚችልበት ነው። ተወሰኑ ጥናቶች በቁጥር እንደሚያሳዩን ከ7000 ቶን በአመት የሚመረትበት እድል አሉ ከህዳሴ ማለት ነው። ስለዚህ ይሄ 7000 ቶን አመጣን ማለት በአሳ ልማት ውስጥ ትልቅ ምርት አግሮ ኢንዱስትሪያችን ይቀይራል። እሱና አያይዘን ኃይል አጠገቡ ስላለ የአሳ ማቀነባበሪያና የተገናኙ የአግሮ ኢንዱስትሪ ፕሮዳክሽኖች መስራት እንችላለን። ለጤና ስርዓት መዘመንና ለግብርና ምርታማነት መጨመር የኤሌክትሪክ ኃይል ከፍተኛ አስተዋጽኦ አለው ሲሉ የቀድሞው የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ስለሺ በቀለ ገልጸዋል። ኤሌክትሪክ ከሌለህ ጤና ልታስፋፋ ትችልም። ስለዚህ እያንዳንዱ ኢትዮጵያዊ ዜጋ የህይወት ጥያቄ ውስጥ ይገባል ማለት ነው። በበሽታ የመሞት የመኖር፣ ያለመኖር ሁለተኛ፣ ኤሌክትሪክ ሲኖርህ፣ ኢነርጂ ሲኖርህ ውሃ ፓምፕ ማድረግ ትችላለህ። ንጹህ ውሃ ማቅረብ ትችላለህ። ንጹህ ውሃ መጠጣት ደግሞ የዓለም ሁሉ የተቀበለው ሰብአዊ መብት ጉዳይ ነው። ያ ንጹህ ውሃ የማያገኝ ሰው በውሃ ወለድ በሽታ በእኛ ሀገር ኬዝ እስከ 7 ፐርሰንት የሚደርሰው በውሃ ወለድ በሽታ የሚሰቃይ ህዝብ ነው። ይሄ ህልውና ጥያቄ አይደለም? ውሃ ከመሬት ውስጥ በተለያዩ ቦታዎች ላይ ይህን ኤነርጂ ተጠቅመ ፓምፕ በማድረግ ግብርና ምርታማነትን ታሳድጋለ። ምርት ታመርታለ። ከዚህ በተጨማሪም የታላቁ የህዳሴ ግድብ ለውሃ ትራንስፖርትና ለመስኖ ልማት ቀላል የማይባል ጠቀሜታንም ይሰጣል።